በእምድብር ሀገረ ስብከት ቅዱስ አንጦኒዎስ ካቴድራል ቤተ ክርስቲያን የ2018 ዓመተ ምሕረት የደመራና የመስቀል በዓል በታላቅ መንፈሳዊነት ተከብሯል። በኢትዮጵያ ካቶሊካዊት ቤተ ክርስቲያን በእምድብር ቅዱስ አንጦኒዎስ ካቴድራል ቤተ ክርስቲያን የ2018 ዓመተ ምሕረት የደመራና የመስቀል በዓል በታላቅ መንፈሳዊነት ተከብሯል። በዓሉን ምክንያት በማድረግ የእምድብር ሀገረ ስብከት ጳጳስ ብፁዕ አቡነ ሉቃስ ባስተላለፉት መልእክት የመስቀል በዓል ከሃይማኖታዊ ይዘቱ ባሻገር ባህላዊ አከባበሩን ስንመለከት ክርስቲያኖች የጌታችን የኢየሱስ ክርስቶስ የዓለም ብርሃን መሆንን የሚያንጸባርቀውን ደመራን ደምረው በማቀጣጠል ከክርስቶስ ጋር አንድ መሆናቸውን የሚያሳዩበት፣ ዓመቱን ሙሉ ተለያይተው የኖሩ ቤተሰብና ዘመዳሞች የሚገናኙበትና የሚጠያየቁበት፣ ማህበራዊ ችግሮቻቸውን የሚፈቱበት፣ በጋብቻ የተሳሰሩ ቤተሰቦች የሚጠያየቁበት፣ ወጣቶች የሚተጫጩበትና የተጣሉ ሰዎች የሚታረቁበት፣ ዕዳ የሚሰረዝበትና በዳይና ተበዳይ ምህረት የሚያወርዱ በትና በዓሉን ከቤተሰባቸው ጋር በማክበራቸው ምርቃትና በረከት የሚቀበሉበት ነው ብለዋል። ስለሆነም ይህን ትልቅ ሃይማኖታዊ በዓል በምናከብርበት ጊዜ እርስ በርስ የምንረዳዳበት የሰላም መሳሪያዎች ሆነን ሰላምን በምድር ላይ እንዲሰፍን ማድረግና ክፍፍልና ጥላቻን አስወግደን የተቸገሩትን እያሰብን ያለንን በመለገስ ማክበር እንዳለብን ተናግረው የብርሃነ መስቀሉ ጸጋ በረከት ይብዛልን በማለት መልካምኞታቸውን ምኞታቸውን ገልጸዋል። መረጃው የእምድብር ሀገረ ስብከት ማህበራዊ ተግባ